ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ በዝቶ ይብዛልኝ። ሰሞኑን ፍቅርና ፉድ ቪዲዮ እየለቀቁ አልነበረም። ዛሬ ግን መጥተዋል። እንኳን ደህና መጣችሁ ብያለሁ። ሰሞኑን የጠፉበትን ምክንያት እየተናገሩ ነበረ ብዙ ያልተመቻቹ እንዲሁም ደግሞ ያላሰቡትና ያላቀዱት ችግር እንደተከሰተባቸው ተናግራለች ፍቅር። እሱንም ደግሞ እግዚአብሔር ረድቶን አልፈናል ብላለች። እንኳንም አለፋችሁት። የሰው ልጅ ቀን ተቀን የተለያዩ ቻሌንጆች ሊገጥሙት ይችላሉ። ያንን ነገር ደግሞ የገጠማችሁን ችግር መወጣት መቻላችሁ ነው። እንዲሁም ደግሞ አንድ ሰው ችግር ለመገጠመ ካይሆን ከችግር በኋላ ችግሩን መወጣት ቻልኩኝ ወይ ነው እና እናንተ ደግሞ ጎበዝ ጠንካራ ስለሆናችሁ ችግራችሁን ያው በሚዲያ መታችሁ ይሄ ችግሮናል እንደዚህ ሆነናል ብላችሁ ሳትናገሩ ችግሩ ካለፈ በኋላ መታችሁ ነው የተናገራችሁትና ደስ ይላል። እንዲሁም ደግሞ ፍቅርም ስለ ጥንካሬ ጉብዝና፣ እንዲሁም ደግሞ መልካምነቱን እየተናገረች ነበረ። በጣም መልካም ጥሩ ሰው እንዴት በዚህ ልክ ሁሉን ነገር ሊያደርግልኝ ይችላል እያለች እየተናገረች ነበረና እንዲሁም ይህ ነገር ሲገጥማት ለቤተሰብ እንዲሁም ለሌላ ሰው የገጠማትን ችግር ሳትናገር ለሱ ብቻ በመናገሯ ሁሉን ነገር ደግሞ ልክ እንደራሱ አድርጎ ችግሮቿን ሁሉ እንደፈታላት ተናግራለች። የገጠማት ችግር ደግሞ ያላሰበችው ያላቀደችው ድንገት እንደገጠማት ነው የተናገረችው። አይዟችሁ እና እሷም ደግሞ አሁን መመረቂያዋ ሰዓት እየደረሰ አስራ አምስት ቀን ነው የቀረ ይብላለች ከዚህ ሁሉ ግን መመረቂያ እየደረሰ እንዲሁም ደግሞ ብዙ ነገሮች እያቀድኩኝ ያልታሰበ ነገር ተከስቶ እስር ቤት እስከ መግባት የሚያደርስ ችግር ተፈጥሮ ነበረ። ግን ነገር ግን ሁሉን ነገር አልፈነዋል። ወዳጅም ጠላትንም ለይተ ንበታል እያለች ስሜታዊ ሆና አልቅሳለች። ያለቀስኩበት ምክንያት ደግሞ ደስተኛ ሆኝ እንጂ ከፍቶኝ አይደለም፣ ለምን ችግር ገጠመኝ እያልኩኝ አይደለም ብላ ተናግራለች ማለት ነውና። አይዞሽ እንግዲህ የገጠማቸው ችግር ምን እንደሆነ ያው ግልጽ ባያደረጉም ግን ደግሞ የሰው ልጅ የተለያዩ ፈተናዎች ይገጥሙታል በህይወት እስካለን ድረስ ቀን ተቀን ዛሬ ደስታ ሊኖር ይችላል፣ ነገ ደግሞ የማይፈለጉ ያልታሰቡ ነገሮች ሊከሰቱ ይችላሉ። ግን ደግሞ የምንወጣበትን ችግር በምን አይነት መንገድ ነው ብሎ ጥበቡን ተጠቅማችሁ ማለፋችሁ ብቻ ነው ዋናው ነገር ማለት ነው ሲወዳችሁ ለእናንተ መልካም ሰው ወደ እናንተ ያመጣላችኋል እያለች እየተናገረች ነበረ። እውነት ነው። ብዙ ጊዜ በዙሪያችን ጥሩ ሰው እንዳለ ሁሉ መጥፎ ሰው ይኖራል። ግን ደግሞ ለሰዎች መልካም እስካሰባችሁ፣ በውስጣችሁ ምንም አይነት ቂምና፣ ተንኮል ክፋት እስከሌለባችሁ ድረስ ከእናንተ ጋር ምንም ነገር ቢገጥማችሁ ራሱ የምታልፉበት ጥበብ ይፈጠርላችኋል ማለት ነው። እና ጠንክሩ፣ በርቱ። ምክንያቱም ማንኛውም ሰው የተለያዩ ፈተናዎች ይገጥሙታል። አንድ አይነት ላይሆን ይችላል በየቤቱ በየቦታው የሚገጥማቸው ችግር። ግን ደግሞ ብዙዎች ችግሩን ሲፈጠርባቸው ተሰላችተው፣ ተማረው እንዲሁም ደግሞ በቃ ያላስፈላጊ ነገሮችን ወስነው መልሰው ችግር ውስጥ ሊገቡ ይችላሉ። ጠንካራ ሰዎች ደግሞ የገጠማቸውን ችግር ልክ እንዳልነበረ ሆነው ችግራቸውን ሊፈቱ ይችላሉ ማለት ነው። እና ይህ ነገር በማድረጋችሁ ደግሞ ጎበዞች እና ብርቱ እንደሆናችሁ ያስታውቃል ማለት ነው። እንዲሁም ደግሞ በገንዘብ በጊዜ ብቻ ብዙ ነገሮችን እንዳለፉ ተናግረዋል ማለት ነው። ሁሉም ይለፍ ብቻ እናንተ ደና ሆኑ። የሰው ልጅ ደና ከሆነ ሁሉ ነገር፣ የጠፋ ነገር ሁሉ መተካት ይቻላል። መተካት የማይቻለው ነገር ቢኖር የሰው ልጅ ነው ማለት ነው እና አይዟችሁ ቻለንጆቹ፣ ሁሉ የሚገጥማችሁ ለበጎ ነው ብላችሁ እሰቡ። እንዲሁም ደግሞ መጨረሻ ላይ ድ እየተናገረ ነበረ፣ እቅዶቻችሁን ለሰዎች አትናገሩ እያለ ነበረ። እውነት ነው ማንም ሰው የሆነ ነገር ሲያቅድ ያንን እቅድ ይህን አቅጃለሁ ብሎ መናገር አይጠበቅበትም። ከስኬት በኋላ ሰዎች ማየት ብቻ ይችላሉ ማለት ነው። ግዴታ ይህን ልናደርግ ነው፣ ይህ ልንሆን ነው ብሎ መናገር አይጠበቅባችሁም። ሁሉን ነገር በእናንተ በኩል ያለውን ነገር እናንተ ራሳችሁ መያዝ አለባችሁ ማለት ነው። እናንተ ያልያዛችሁትን ነገር ሌሎች ሊይዙ ስለማይችሉ ስም ውጭ ሆና እያወራች ነበር፣ እና አሞታል ብላ ነበረ። እቤት ውስጥ ስትገባ ደግሞ እሱ ወድቀው ነው ያገኘችው። ትንሽ ፕራንክ አድርጓታል እና አስደንግጧታል። በዚህ ልክ ደግሞ እሷ ባልተረጋጋችበት ጊዜያት ፕራንክ ላለማድረግ ሞክር። በእርግጥ ደቂቃዋ ትንሽ ናት ላይ አሞታል ብላ ስለተናገረች በዛ ምክንያት ተመሳስሎባታል። ቢሆንም ግን ወደውኑ ወደ ደስታዋ ተመልሳለች ማለት ነው። አይዙሽ፣ አንቺ ደግሞ ላለማልቀስ ሞክሪ። በእርግጥ የደስታ አንባ ነው ያለቀስኩት ብላለች። እና ሁልጊዜም ደስታ አይለያችሁ። የዛሬ ቪዲዮችን ይህንን ይመስላል። በሌላ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ኢትዮጵያ ይብዛለን። ወዳችኋለሁ። ባይ ባይ